ሊያለን እግዚአብሔር ረዴት ከእኛ ጋር ይሁን። ረዴት ከአብያተ ክርስቲያናት ጋር ይሁን። እግዚአብሔር ሆይ እንቅልፍ የሚነሳ ደግሞም የሚያበረታ የሚያተጋ እግዚአብሔሩ የሚያንቀሳቅስ መንፈስ በኢየሱስም ይሰጠን። ለአብያተ ክርስቲያናት ሁሉ መንፈስ ይፍሰስ። ጌታ እግዚአብሔር ሆይ እንለምንሃለን። የተወደደው ልጅ ብሩኩ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እግዚአብሔር አባታችን ታላቁን ተልእኮ እንደሰጠህ ሁሉ በአሕዛብ መካከል እንዲመላለሱ ምስክር እንዲሆኑ እንደላካቸው እንደሰጣቸው ሥልጣን መጠን ጌታ ሆይ በዚህ ዘመንም አሁን ለምንሃለን። እኛ ዛሬ ጌታ ሆይ በኢየሩሳሌማችን ነው ያለነው። ጌታ ሆይ በኢየሩሳሌማችን ጌታ ወንጌል እንዲሰበክ በይሁዳ ወንጌል እንዲሰበክ በሰማሪያ ወንጌል እንዲሰበክ በአሕዛብ ምድር ሁሉ ወንጌል እንዲሰበክ በዙሪያችን ባሉ ጌታ ሆይ በእያንዳንዱ ዛሬ ወንጌል ከኢየሩሳሌም ወጥቶ ዛሬ አዲስ ኢየሩሳሌም ውስጥ ነው ያለ ነው። ጌታ ሆይ በዙሪያችን ባሉ ጌታ እግዚአብሔር ሆይ በከተማና በገጠር በልዩ ልዩ ስፍራ ጌታ ሆይ ወንጌል እንዲሰበክ ሰዎች ነጻነት እንዲያገኙ ሰዎች እረፍት እንዲያገኙ ጌታ እግዚአብሔር ሰዎች አንተን በማወቅ እንዲሞሉ ምድር አንተን በማወቅ እንድትሞላ በጌታችን በኢየሱስን በፊት እንጸልያለን። በዚህ ሁሉ ጌታ እግዚአብሔር ጸጋህን ስጠን ኃይልህን ስጠን በእያንዳንዱ ነገር መከናወንን ስጠን ትጋትን ሁሉ ስጠን እግዚአብሔር ሆይ ለቅዱሳን እንደሰጠው ጸጋ መጠን እያንዳንዱ ጌታ ሆይ ከአንተ እንደተቀበለው መጠን ጌታ ሆይ ሊያተርፍበት ጌታ ሆይ ደግሞም ጌታ አንተ ሊያከብርበት እንዲነሳሳ ለእያንዳንዱ ሰው እንደተሰጠው መክሊት መጠን ጌታ እግዚአብሔር ሆይ ጸጋን አብዝተ እንድትሰጥ በፊትህ እንጸልያለን። እግዚአብሔር ሆይ ከወቀሳ ደግሞም ጌታ ሆይ ከሀፍረት እንድታድነን። በዘመናችን የሚገባውን ነገር እንድናደርግ አንተ እርዳን ጌታ። ዳዊት በዘመኑ እግዚአብሔርን አገለገለ ተብሎ እንደተጻፈ ጌታ እግዚአብሔር በዘመናችን እንድናገለግል እንድናከብር አንተ እርዳን በጌታችን በኢየሱስም አንተ አግዘን። በዚህም አገልግሎት ጌታ እግዚአብሔር ሆይ በትምህርት በስብከት በልዩ ልዩ መንገድ እግዚአብሔር ሆይ በሰጠኸን መንገድ ሁሉ እግዚአብሔር ሆይ ወንጌል ወዳልደረሳቸው እንድንደርስ። ደግሞም ጌታ ሆይ ቃል እንደሚያዘን ቅዱሳን ጌታ ሆይ እውነተኛ ደቀ መዛሙርት በመሆን በፊት እንዲያድጉ እግዚአብሔር እንድትረዳን እንጸልያለን። አንተ አግዘን የተከፈቱ ደጆች በጌታ በኢየሱስም ጌታ እግዚአብሔር ወንጌል እንዲሰበክባቸው አንተ እንድትከብር እንጸልያለን። ያልተከፈቱ ደጆችም በጌታ በኢየሱስም ይከፈቱ። እግዚአብሔር ሆይ የነሐሱን ደጅ የምትሰብር አንተ ነህ ጌታ ሆይ በጌታ በኢየሱስ ስም የተዘጉ ደጆች ይከፈቱ። እግዚአብሔር አገልግሎታችን በዚህ ምድር ብቻ ሳይሆን በሌላም ስፍራ ይስፋ። በሩቅ ያሉ በጌታ በኢየሱስ ስም እግዚአብሔር ሆይ በቃል እንዲጎበኙ በመንፈስ እንዲጎበኙ በፊት እንጸልያለን። ረድኤት ከኛ ጋር ይሁን። በምናደርጋቸው መርሃ ግብሮች ሁሉ እግዚአብሔር ሆይ ሰዎችን እንድትባርክ፣ ብዙዎችን እንድታሳርፍ እግዚአብሔር ሆይ ክብር እንዲወጣ፣ ክብር እንዲገን እግዚአብሔር ሆይ የሚመጡ ሁሉ አንተን እንዲያገኙ ከአንተ ጋር ጌታ ሆይ እንዲቀራረቡ በኢየሱስም በፊት እንጸልያለን። እግዚአብሔር ሆይ ስለዚህ ረድኤት፣ ስለዚህ መልካምነት፣ ስለዚህ ጸጋ ሁሉ እናመሰግንሃለን። ክብርና ምስጋና ላንተ ይሁን፣ በጌታችን በኢየሱስም በፊት ጸለይን። አሜን። ክብር ለአምላካችን ይሁን። ደግሞ አሁንም በፊቱ እንሆናለን። ወንጌላችን አገልግሎታችን ለብዙ ሰዎች ረፍት እንዲሆን እግዚአብሔር ዛሬም እንደ ጥንቱ የታመሙትን የሚፈውስ፣ የታሰሩትን የሚፈታ፣ የተጨነቁትን የሚያሳርፍ ስምና ኃይሉን በመካከላችን ድንቅ አድርጎ እንዲገልጥ ከዚህም የተነሳ የብዙዎች ታሪክ እንዲለወጥ ለምድራችን ጎስቋሎች ወንጌል ባሸናፊነት እንዲሰበክ የጌታ ምሕረት እንዲበዛልን እንጸለያለን። ጦር የጦር ወሬ ልዩ ልዩ አይነት ውድቀት ልዩ ልዩ አይነት ክፉ ወሬ በሚሰማባቸው ቦታዎች ስፍራዎች ሁኔታዎችና ቀናት ዘመናት ምትክ የጌታ ምሕረት ከፍ ብሎ እንዲታይ እግዚአብሔር ይህን እንዲያደርግልን እንጸለያለን። ወንጌላችን በቃል ብቻ ወደ እናንተ አልመጣም፣ መንፈስና ኃይልን በመግለጥ እንዳለ የጌታ ኃይል በኢየሱስ ክርስቶስ ስም ለብዙዎች እንዲገለጥ የታመሙ እንዲፈቱ እንዲፈወሱ ሥርዓት ሁሉ እንዲበጣጠስ ጌታ ስሙን እንዲያከብር የኢየሱስ ስም ለብዙዎች መጽናናት እንዲሆን ስሙ በሚጠራበት ስፍራ ሁሉ የጠላት ሥራ እንዲፈራረስ እንጸለያለን።